አሰላሙ አለይኩም። አንድ ጓደኛ አለኝ። ጥያቄው አያልቅበትም፣ መጠየቅ አይደክሞም። የአንዱን ጥያቄ መልስ ሲያገኝ ሌላ ጥያቄ ይወልዳል፣ ይጠይቃል። አንዲት የምወድለት መባባልም አለችው። የማታወቅ ከሆነ ሰለፎችህን፣ ቀደምቶችህን ጠይቅ ይለኛል። ዛሬም እንደተለመደው መጣና እንዲህ አለኝ፣ ለዘንድሮ ረመዳን ምን አሰብክ? ምን እያሰብክ ነው? እኔም በአንድ ቃል መለስኩለት፣ ልቤ ይላልኩት። ፈገግ አለና ምን ነው ችግር ውስጥ አስገባህ? እንዲህ አለኝ። አይ እንደዛ እኮ አደለም ተቀዳሚ ስራ እኮ ነው። ረመዛን በመጣ ቁጥር የተጫነበትን አቧራ ለማራገፍ ብሎ ለማጽዳት ተጋለሁ። በተሻለ መጠን ወደ ተፈጥሯዊ ማንነቱ ለመመለስ አጋጣሚውን እጠቀማለሁ አልኩት። ትንሽ አሰብ አደረገና ብዙ ጣጣ እንዳለበት ሰው ሚስኪኑ፣ ልብህ ላይ እንዲህ ማተኮሩ ተገቢ ነውን ብሎ ጠየቀኝ። በተራይም ፈገግ በማለት አንድ የሰለፎችን አባባል አስታወስኩት። አላህም ማወቂያው አውቆ መታዘዣው፣ መቃረቢያው፣ ወደ አላህ መክነፊያው፣ መመሳጠሪያው እኮ ልብ ነው የተቀሩትማ የሱ አገልጋዮች ብሎም ባሮች ናቸው። ልብ ለፈለገው ነገር ተላላኪዎች ናቸው። ልክ እንደ አስሪና እንደ ሰራተኛ ወይም እንደ ታዛዥና እንደ አዛዥ ማለት እንችላለን። ልክ እንደ ባሪያና አሳዳሪው አሊያም እንደ እረኛና እንስሳ ማለት ነው። በተመስጦ እየሰማኝ ነበርና እኔም ንግግሬን ቀጠልኩ። ልብ በአላህ ከተሞላ መስተንግዶ ሰፋ፣ በተቀናቃኞች ከተጣበበ ደግሞ መጨረሻው ከፋ። ስራ የሚፈለገው ትእዛዝ የሚያናግረው ጥያቄ የሚጠብቀው ወቀሳ የሚሰነዘረው እኮ ወደ እርሱ ነው። ካጠራኸው አሸናፊ፣ ካቆሸሽከው ደግሞ ተሸናፊ ትሆናለ። እሱን የረሳ ሰው በእርግጥ ራሱ ረስቷል። ራሱን ከረሳ ደግሞ ፈጣሪውን ረስቷል። ልቡን ያላወቀ ሌላውን ሊያውቅ ይከብደዋል አልኩት። አላህ እኮ ጥሩ ሲሻለ በጥሩ የሚያዝ ከመጥፎ የሚከለክል መካሪ ከልብ ይልክልሃል። ቀጥዬም የልብን ደረጃ አስረዳሁት። ልብ ማለት የመለኮታዊ ራእይ ማረፊያ ቦታ የመረጋጋት የመቃናት፣ የኢማን፣ የተቋ፣ የሚስጥር፣ የፈተና፣ የህዝነት ማዕከል እርሱ እኮ ነው። በጣም እየሰማኝ ነበርና በመሀል አቋረጠኝና እንዲህ አለ። ዛሬ አንድ በፊት ያነበብኩ ጽሑፍ ትዝ አለኝ። ምን ይላል መሰለ? በልብህ እንጂ ነገራቶችን አጥርተህ መመልከት አትችልም ይላል። ውድ ማዕድኖች በአይን አይታዩም። ውድ ማዕድኖች ማለት እሴቶች፣ መርሆች እንጂ ተራቁሳዊ ነገሮች አይደሉም። ትንሽ በጸጥታ ካረፈ በኋላ ጥያቄውን ሰነዘረ። በልቦቻችን ምን እንድንሰራ ነው የሚፈለገው? በቀጥታ መልስልኝ፣ አታዛው ዞረኛ አለኝ። ስማኝ አልኩት፣ ይሄ ወሳኝ ዕቃ ነው። የግጭቶች መድረክ፣ በሞላኸው ነገር የሚሞላ በጣም ወሳኝ ዕቃ ነው አልኩት። የሰጠኸውን ይመጣል፣ ከዛም ይበትናል። ለዛ ሁሌም ልባችን ንጹሕ እንዲሆን እንሰራለን አልኩት። ከዛ ንጹሕ ልብ ምን እንደሆነ ከሰለፎች ተውሽ እንዲህ አልኩት። ንጹሕ ልብ ማለት ከአላህ ውጭ ያለ አካል በምንም መልኩ ድርሻ ሳያገኝ ሲቀር ነው። ሁሉ ነገሩ ለአላህ ብቻ ሲዘነበል ሲፈልግም ሲወድም ሲመካም ሲፈራም ሲከጅልም ሲመለስም ለሱ ብቻ ሲሆን እንቅስቃሴው ለአላህ በብቸኝነት የተሰጡ ናቸው። ከሰጠ ላላህ ይሰጣል ከከለከለም ለሱ ይከለክላል አልኩት። ንጹህ ልብ ማለት በዓለማዊ ወስዋሶች ያልተሳበ ያልተጠመቀ ልብ ማለት ነው። አሁን ለምን እንደሆነ ገባ። በየአመቱ ዋነኛ ስራ ያድርጌ ለምን እንዳያስኩ ተረዳኝ። ከተሳካልኝ በድል ተመለስኩ፣ ካልተሳካልኝ ወሩንም ራሴንም ከሰርኩ። ተናግሬ ከመጨረሴ ጠይቁ የማይጠግበው ወዳጄ ያፈለቃቸውን ሰልፈኛ ጥያቄዎች አፉን ለቀው ሳይወጡ ለዛሬ እዚህ ላይ ይብቃል፣ የነገ ሰው ካለን እናወቃለን ብዬ ተለያየ።